አንድ የምነግራችሁ ነገር ቢኖር ማለት ነው፣ ተስፋ እንዳትቆርጡ። እውነቴን ነው የምላችሁ፣ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳደረገው እያለቀስኩኝ አይኖ ምን ይሉኛል ብዬ ላስብ እችላለሁ። ግን እውነት ጨለማ ውስጥ ያሉ ሰዎች እነሱን ተስፋ ያሳያል፣ ለእነሱ ተስፋ ይሆናል። እኔ ልንገራችሁ ማለት ነው። ወደዚህ ካናዳ ስመጣ ማንም ሰው እውነቴን ነው የምላችሁ፣ ማንም ሰው ተማምኝ አይደለም የመጣሁት። በፍርሃት ወደ ካናዳ ነው የገባሁት። ከአሜሪካ ጠበቃ አሳይለም መጠየቅ አትችልም ብሎኝ ከዛ ሄይዝ ትክክለኛ አደለም፣ ዲናይ ልትደረግ ስለምችል ወደ ካናዳ ብትሄድ ይሻላል። ይህ ውሳኔ የወሰንኩት ካናዳ ለመግባት በአምስት ቀን ውስጥ ነው። ያው ማአት ሰዎች እያስፈራሩኝ ካናዳ እንዳትሄድ፣ ካናዳ ጥሩ አደለም፣ ካናዳ እንደዚህ ነው እየተባልኩኝ ማለት ነው። ከዛ ከአሜሪካ ግን ማለት ነው እውነቴን ነው የምላችሁ ሰዎች ሳልሰማ፣ ማን እንደሰማውኝ አላቅም። የሆነ ልቤ ማለት ነው እግዚአብሔር ነው አሮ ነው ልቤ የሆነ ነገር ገፋፋኝ ወደ ካናዳ እንድገባ ማለት ነው። ምንም ሳላቅ እውነቴን ነው የምላቸው ስልኬን ጥዬ ነው የገባሁት፣ እራሱ ፈሪቼ ማለት ነው። ማንንም ሰው ሳላቅ ጠበቃ ብቻ ያበሻ ጠበቃ አግኝቼ እሱ ተስፋ አድርጌ ነው የገባሁት። ከዛ ማለት ነው ወደ ካናዳ ስገባ እንዳለ ሼልተር ውስጥ ነው የኖርኩት። ብዙ ኢትዮጵያውያን የሚኖሩበት ቦታ ነው። እንግዲህ ወደ ካናዳ ሲመጡ ወደ ኪዩቤክ ገባሁኝ። ኪዩቤክ ስገባ ያላሰብኩት ህይወት ነው ከስድስት ሰባት ሰዎች አብረክ ነው የምታድረው እንደ ዩኒቨርሲቲ ዶርም ውስጥ እኔ እንግዲህ ይህ ህይወት አላውቀውም ስልክ የለኝም ብሬን ደግሞ መልስ እንዳይሉኝ ይህ ብር ከየት ያመጣኸው እንዳይሉኝ ማለት ነው እንዳለ ወደ ከአሜሪካ ወደ ኩቤክ ሊያሻግሩኝ ወደ ኩቤክ የወሰዱኝ ወደ ካናዳ ቦርደር እነሱን እንዳለ ብሬ ይሰጥቻቸዋለሁ ቲፕ እንደ ሌላው ደብቄ ከመግባት ማለት ነው። ታክሲዎቹን እንዳለ ሁለት መቶ ሶስት መቶ የዛኔ እንኳን እውነት እውነት የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲትዌሽን ላይ ሆኜ የማላውቀው ሀገር ያለምንም ብር ማለት ነው ብሬ እንዳለ ለታክሲዎቹ በቃ ደስ እንዲላቸው ነው የሰጠኋቸው። ምንም ምን ያደርግልኛል? ደብቄ ከመግባት ደስጣቸው አይኖ ጅልነት ነው ግን ላይክ አይ ዶን ኖ ማን እንደዚህ አድርገው እንደፈጠረኝ። አሮ ነው። ከዛ ካናዳ ገባሁኝ ለሁለት ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው። ከዛ ወደ ቶሮንቶ ሊሄድ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ ሰው ማታ ከሆነ እዛው ትጠፋለቅ፣ ሆምለስ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ አመት በዓል ነበረ። ሸልተሮቹ ቶሎ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም። አሮ ነው እሄዳለሁኝ ሄዳለሁ ከዛ፣ ባስ ውስጥ አስታውሳለሁ የፈራሁት ፍርሃት የዛን ማታ ጨልሞ ማለት ነው አስታውሳለሁኝ። ሸልተሮቹ ሊዘጉ አንድ ሰዓት ሲቀራቸው ወደ ቶሮንቶ ነው የገባሁት። እንዴት ሮጬ ከባሱ እንደወረድኩኝ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች፣ ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው ከዛ ስልካቸው ሲያነሱልኝ መሄድበት ቦታ የለኝም፣ ሪፊውጂ ነኝ ካናዳ መጣሁ፣ መሄድበት ቦታ የለኝም እና ፕሊዝ ሄልፕ ያልኳቸው። ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር፣ ግን እንዳለ የሆምለስ እና እብድ የሆኑ የሚያጨሱ አዲክትድ የሆኑ ሰዎች እዛ የሚያድሩበት ቦታ ነው የሚደባደቡ እዛ ቦታ ሄድኩኝና ላይክ ሌላ ቦታ የላችሁም? እዚህ ማድር አልችልም፣ ከነዚህ ሰዎች ማድር አልችልም ሌላ ቦታ ከዛሽ ችግር የለውም፣ የሬጂ የሬፊጂ ሳይሆን የወጣት ሆምለስ ሸልተሮች እንልካለን አሉኝ። ወደዛ ሸልተር ሄድኩኝ። ከዛዛ ሸልተር ለሁለት ሳምንት ቆየሁ ላይክ እዛ ሸልተር የሆነላር ለበቃ እንዳለ ሙዴ ተበላሽቶ ነበረ። ስለ ህይወት ምን ማን እንደሆንኩኝ ረሳሁት። አዶናይ ማን ነው? የት ነው ያደግኩት? ፀባዬ ምንድን ነው? በቃ ግራ ገባብኝ። ህይወቴ እንዳለ ቄዲር አለብኝ። ከቤተሰብ ጋር አብሬ ያደግኩ ልጅ እንዳለ የማላቃቸው ሰዎች ተከብቤ ማደርና መዋል ጀመርኩኝ። እነሱ ሰዎች ሆምለስ ነበሩ። እኔም በቃ በተቻለኝ አቅም በቃ ሰርቫይቭ ለማድረግ ማለት ነው፣ በተቻለኛ አቅም እዛ ቆየሁኝ። ከዛ በኋላ ከሳምንት በኋላ እዛው መቆየት ከሁለት ሳምንት በኋላ እዛው መቆየት ስላልቻልኩኝ ወጣሁኝ። ምክንያቱም እዛ የነበሩ ሰዎች ትክክል አልነበሩም አይምሯቸው። ከዛ በኋላ ወደ ሬፊጂ ሸልተር አፕላይ ያረኩኝና እዛ ሬፊጂ ሸልተር ደግሞ የመቀበል እድልክ በጣም ዝቅተኛ ነው ተባልኩኝ። ግን እዛው ሲሄድ እንዳጋጣሚ ሆኖ ከአምስት ቀን በኋላ ደወለችልኝና አዶናይ አሁን መምጣት ምትችል ከሆነ በአንድ ሰዓት ነው በሁለት ሰዓት ውስጥ አንድ ሩም አለን፣ እሱን እንሰጣለን፣ ካልሆነ ግን ማዕት የሚጠብቁ ሰዎች አሉ። እድሜ 18 ስለነበር ትንሽ ቅድሚያ ተሰጠኝ። ወይኔ፣ ወደ ሸልተሩን ለመሄድ ማለት ነው ብር አልነበረኝም። በባስ እንዳልሄድ ደግሞ ማለት ነው በጣም ሌት እሆናለሁ፣ እዘገያለሁ። ስለዚህ ጨነቀኝ። የዛኔ ማለት ነው የማውቀው ጠበቃዬ ነበር። እሱን ደወልኩለትና ሄይ። እባክህ የኡበር ክፈልልኝ አልኩት። የኡበር ክፈልልኝ እባክህ ካልኩት፣ እሱም ጥሩ ሰው ነው፣ ሲሳይ ይባላል። ባይ ወይ ቶሮንቶ ከሆናችሁ ጠበቃ ነው እሱ። ለኡበር ከፈለልኝ። ከዛ ወደ ሼልተሩ እየተሯሯጥኩኝ ሄድኩኝ። ከዛ ወደ ሼልተሩ ስገባ እድል አገኘሁኝ። ተመልሼ እንደገና ሻንጣዎቼን ሁሉ ነገሬን ይዤ ኖ፣ ጠቅልለህና ነው የተባልኩት እንዳለ ከነ ቦርሳዬን ጠቅልዬ ነው የወጣሁት። በቃ በአጠቃላይ ከዛ ወደዛ አዲስ ሸልተር ገባ። ወደዛ አዲስ ሸልተር ስገባ ደግሞ ከሶስት ሰዎች ጋር ነበርኩኝ የማድረው እዛው ማለት ነው። ለአንድ ዓመት ከምናምን ከሶስት ሰዎች ጋር ቆየሁኝ እዛ። ከዛ እንደገና ያላረግኩት ነገር የለም፣ ያላረግኩት ነገር የለም። ኡቨር ለመስራት ሶስት ጊዜ ባይክ ገዝቼ ሶስት ጊዜ ባይክ የተሰረቀ ሶስት ጊዜ ባይክ የተሰረቀ። ከዛ በኋላ የመጨረሻ ጊዜ ባይክ ከተሰረቀ በኋላ ማለት ነው ላይ ኖ፣ ከመሰረቁ በፊት ሸልተሮቹን ጠየቅኳቸው። ውጣ እያሉ ነበር። ከዛ ሸልተር ብር አልነበረኝም 600 የመጨረሻ የነበረችን ሳይክል ነው የገዛሁት ኦቨር ለመስራት ብ ማለት ነው። ከዛ ሸልተሮቹ ምን አልኳቸው? ላይክ ብር የለኝም አሁን ውጣ እያላችሁ ነው። ብር የለኝም። የቤት ኪራይ ማግኘት አልቻልኩም እና ፕሊዝ ትንሽ ትዕግስት አድርጉልኝ። ኖ በጣም ቆይተሃል መውጣት አለብህ፣ በጣም ብዙ ሰዎች እየጠበቁ ነው ያሉ። ከዛ በኋላ ፕሊዝ በቃ የለመንኳቸው ነው፣ እባካችሁ ቤት ስጡኝ። ላይል የሆነ የወጣት ቤቶች ነበሯቸው የ18 እስከ 20 ምናምን የሆኑ ማለት ነው፣ ወይም ቤተሰብ ያላቸው እና እዛ ለምን አትሰጡኝ አልኳቸው። እዛ ሙሉ ነው ሙሉ ነው አሉኝ። ከዛ በኋላ ሲያስገዱኝ ውጣ ውጣ እያሉ የመጨረሻ ተስፋዬ ምን ነበረች? ውበር ውበር ነበረች፣ ባይኳ ማለት ነው። በቃ ለፍቼ እሷን ሆስቴል እንደውም ከፍዬ ምናደርግ እችላለሁ አልኩኝ። ከዛ ባይኳን መስራት ጀመርኩኝ። በመጀመሪያው ምሽት ተሰርቅ አደረች ማለት ነው። የዛኔ ልቤ እንዴት እንደተሰበረ ነግራቸው አልችልም። የዛኔ እንዴት የማደርገው እንደጠፋኝ እንዴት ከዛ ማለት ነው። የዛኔ ሀበሻ ነበረ የሆነ ሀበሻ ነበረ እና የመጨረሻ ቀን መውጣት ዛሬ መውጣት አለብኝ። ከዛ የዛኔ የሌሊት ጸባይ ነው ያወጣሁት፣ ምክንያቱም የመጨረሻ ምንም አልነበረኝማ የሌሊት ጸባይ። አለቀስኩኝ እዛው እያዩኝ ማለት ነው። በሩን እንዳለ በቃ ላይ ቅንትና ዘጋሁትና ከዛ ደንግጦ አዩኝ። ላይ የመሄድበት ቦታ የለኝም፣ ብር የለኝም ባይኬ የተሰረቀች ባይኬ አፋልጉኝ ስላችሁ ምንም አታደርጉ፣ ካቤራችሁ ካድርጉ ብላችሁ አቅልላችሁ ነው የምታዩት። ምን አድርጉ ነው ምቱ፣ በቃ አለቀስኩኝ። ለምን እንደወራ አላውቅም፣ አለቀስኩኝ። ከዛ የሸልተሩ ማናጀሩ መታ ማለት ነው፣ ኦኬ አንድ ሩም አግኝተልንሃል፣ እዛው መግባት ትችላለች። ከዛ የእግዚአብሔር ነገር ገረመኝ። በቃ መጨረሻ ላይ ሁሉም ነገር ከማጣቴ ደጅ ከመውጣቴ በፊት እንደገና አዳንከ ጌታዬ አልኩኝ። እንደገና ከዛ ወደዛው ሸልተር ገባሁኝ። እዛ ብቻህን የምትኖርበት ሸልተር ለሁለት ዓመት እየተጨናነኩኝ በውፍረት ተቸግሬ ራሴን እየጠላሁኝ ጨለማ ውስጥ ገብቼ እያለቀስኩኝ፣ ቪዲዮዎች ለቀቅ ያለው እያለቀስኩኝ፣ አይታችሁታል እናንተ እያለቀስኩኝ። ለሁለት ዓመት ቆየው እየሰራሁኝ፣ ለሰው እየፈጋው፣ ስለ ህይወት ግራ ምንድን ነው ህይወት፣ ከቤተሰብ አለም ግንኙነት የለም ስለ ህይወት ግራ እየገባኝ ራሴን እየጠየቅኩኝ ማን ነኝ? ምንድን ነው አላማ? ጌታዬ ሆይ ምንድን ነው ምንድን ነው የሚመጣው? መቼ ነው ብርሃኑ የሚመጣው? መቼ ነው የሚያልቀው? ሁሉ እያልኩኝ ዝም መልስ የለ። ሁለት ዓመት፣ ሶስት ዓመት፣ አራት ዓመት ትለፋለግ ከዛ መጨረሻ ላይ ግን መጨረሻ ላይ ሳታውቀው እግዚአብሔር ይደርስልሃል። ሳታውቀው እግዚአብሔር ይደርስልሃል። ተሸንፋለህ ሳታቀው፣ በዛ ሁሉ ልፋት ትቆይና ማለት ነው። ያ ሁሉ ነገር እንትን ያደርግና ግን ልብ ካልጽተክ ሰዎችን እያከበር ሰዎችን ፍቅር እየሰጠ ለሰዎች እየዋህየው፣ በዛ ሁሉ ችግር እያለፍኩ ነው በዛ ሁሉ መከራ እያለፍ ግን፣ አንተ ባህሪክ ምንድነው? ሰላም መሳቅ በቃ እንጂ። እውነቴን ነው የምላችሁ ድሮ ድሮ እኔ እንትን አድርጌ ነበረ በጎዱኝ ሰዎች ወይም ደግሞ በተጫወቱብኝ በይውህና በተጫወቱብኝ እንደ ሕፃን ልጅ ባዩ ሰዎች እንደዛው አክት ባደርግ ኖሮ እውነቴን ነው ምላችሁ የማይሆን እስር ቤት ገብቼ ነበረ፣ ሰው እየደበደብኩኝ። ከዛ ግን የሁሉ ትዕግስት አድርጋች ስጠብቅ ለካስ እግዚአብሔር ይቆጥርልሃል። ከዛ አንድ ቀን ትመጣለች፣ ትባረካለክ። የምትሰራው ስራ ሕልምክ ይሆናል። ደስታክ ያመጣልሃል። ገቢ ሁሉ ያስደነግጠሃል። የምታግዛቸው ሰዎች ህይወታቸው ሲቀይሩ ስታይ፣ ባንተ ድጋፍ ደስታ ያመጣልሃል። ከዚህ በላይ ምናለ ጌታ ሆይ ሁሉም በየ ቦታው ሲይዝ ሰውነቴ ከነበርኩበት አሁን ወዳለሁበት ምን ያህል ጥንካሬ እንደጠየቀብኝ፣ የዛኔ እየተቸገርኩኝ ነበር ግን አሁን ሆኜ እያንዳንዷን ችግር፣ እያንዳንዷን ስቃይ፣ እያንዳንዷን የተከዳሁባት ያለፍኩባት ችግር ጨለማ፣ እያንዳንዷን ጨለማ የመሬት ዝቅተኛ አፈር የላስኩባት ቀን አሁን እሷን ነው ማመሰግነው። እነዛ ኖርማል ቀናቶች ከስራ ሰርቼ የተመለስኩባቸው ቀናቶችማ አላስታወሳቸውም። እቺ የተሰቃየሁባት ቀን ያለቀስኩባት ቀን ግን ለአሁን ፍቅር ሆናኛለች። ለአሁን ምስጋና ሆናኛለች። ለአሁን እግዚአብሔር እንዳስተውለው እንዳስታውሰው ህይወቴ ላይ እንደሰራልኝ እንዳልረሳኝ ሁሌ እንዳልረሳኝ ሁሌ አስታወሰኝ። እግዚአብሔር ይመስገን። አለቀስኩ። ይመጣል። ስለዚህ ወንዶች ሆናችሁ ሴቶች ሆናችሁ ጨለማ ላይ ካላችሁ አሁን ምንም ያህል ጨለማ ብትሆኑ፣ በሰው ተኮድታችሁ፣ እድል አምልጧችሁ፣ ለሰው መስራት መፍጋት ሰልችቷችሁ፣ ህይወታችሁ እንዳለ የማያልቅ የማያልፍ ከመሰላችሁ ማለት ነው፣ እውነቴን ነው ምላችሁ፣ አላፊ ነው፣ አላፊ ነው ሁሉም አላፊ ነው። እግዚአብሔር እያያችሁ ነው። ከጀርባችሁ ሆኖ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ ሰው አትግዱ። እናንተ ሰው አት እውነቴን ነው የምላችሁ፣ ይቅር ባይነት ይቅር ይቅር በሉ። በዚህ እየተጠፋችሁ በዚህ ይኸው ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው የምላችሁ ለአንድ ቀን ተደስታችሁ የምትሁት አይደለም። እግዚአብሔራችሁን የምታመሰግኑበት ነው እግዚአብሔራችሁን እንዲህ የምታመሰግኑበት ነው። ስትባረኩ እግዚአብሔር ይመስገን ጌታዬ፣ ወይ ቴንክ ዩ